ልትወልድ አምስት ቀናቶች ብቻ የቀራት እርጉዝ በጓደኛዋ ተገደለች። እጅግ በጣም ያሳዝናል። እጅግ በጣም ያሳማል። አስራ አራት አመት በስደት ደክማ ትዳር ከያዘች ገና አመቷ ነው። ልትወልድ ደግሞ ወሬዲ ዘጠኝ ጨርሳ አምስት ቀን ቀርተውሻል ብለዋት ነበረ። ጓደኛዋ ግን የደስታዋ አስደርጋ ኬክ በሰራችበት በዛ ኬክ ውስጥ በመርዝ አድርጋ ገደለቻት። እውነት ወዴት እየሄደን ነው? ምንስ እያደረግን ነው? የፈለገ ክፋት ብንሰራ የፈለገ ብንጣላ፣ በዚህ ልክ ጭካኔ ግን ሰውኛ አይደለም። እጅግ በጣም ያሳዝናል። የሁለት ሰው ነፍስ ነጠቀች። ያ አላህ፣ በጣም ያማል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የሽ ቤተሰቦች እንዴ ናችሁ? ሰላም ናችሁ? ሁላችሁንም በያላችሁበት ያለ ህዝነት ረዲታ የለያቸው አላህ ይጠብቃቸው። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርገልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። እምላችሁን፣ አይሻ ነኝ። ሁሌም እውነቴን ነው የምላሽ፣ ጓደኞች። በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። እንደዚህ አይነት መጥፎ ማለት እንደዚህ አይነት ነገሮች በቃ እኔ እንጃ እንግዲህ እቺ እርጉዝ እንኳን አይደለም የገዛ ጓደኛ ይቅርና መንገድ ላይ እንኳን አንድ ቀን አይታችሁት ማያቅ አይታችሁት ማታውቁት ሰው እንኳን ያዝንላችኋል። ታክሲ ውስጥ፣ መንገድ ላይ ደክማችሁ ሊሆን ይችላል። በማንኛውም መልኩ ብቻ ሰው ያዝንላችኋል። እርጉዝ ሆናችሁ ሲያያችሁ ለምን ከባድ ነው። እቺ ጓደኛዋ እንግዲህ ጓደኛዋ ጓደኛ አንዳንዴ ጓደኛ የሚለው ቃል እኮ ስሙ እንጂ የገባን አይመስለኝም፣ የተረዳነውም አይመስለኝም። አስራ አራት ዓመት ስደት ደክማ አስራ አራት ዓመት ቀላል አይደለም፣ ስደት ለኖር ነው ላየ ነው ከአስራ አራት ዓመት በኋላ ትዳር ይዛ ትዳር ከያዘች ዓመቷ ካሁን ደሞ ያው በዚህ ዓመት ውስጥ እንግዲህ ካረገዘች ዘጠኝ ወርዋ ያው ልትወልድ ደርሳ እንግዲህ የልትወልድ ትንሽ ቀናቶች የቀራት የደስደስ በሰላም እንድትገላገኝ ምናምን ብሎ ብዙ ብዙ ጓደኛ ኬክም ያለው ነገር ስጦታም፣ ፕሮግራምም ያደርጋል እንግዲህ ወዳጅ ናት፣ ጓደኛ ናት ብላ ያደረገችው፣ በውስጧ ተደሰታ እየበላችላት ይሆናል። እንደዛ ያደረገችው ይሄን ልታደርግ የቻለችበት የሆነ የራሷ ምክንያት ሊኖር ይችላል። ልጅቷ ኬኩ ውስጥ መርዝ እንድታደርግ ያደረጋት የራሷ የሆነ ምክንያት ሊኖራት ይችላል። ወላሁ አለም። ነገር ግን የፈለገ ሺህ ምክንያት ቢኖራት የፈለገ በጣም ብዙ ማይገፋ ምክንያት ቢኖራት የእሷን ነፍስ መንጠቅ ግን አግባብ አይደለም። የነጠቀችው የእሷን ነፍስ ብቻ አይደለም፣ የሕፃኑ ነፍስ ነው። ያ ሁለት ነፍስ እንግዲህ ሱብሓነ አላህ። አንድች አንድች ነፍስ በኛ በሙስሊም ያለ ወንጀሉ ያለ ጥፋቱ አንድ ነፍስን የገደለ የዓለም ሕዝብ እንደገደለ አንድም ነፍስ ደግሞ ለማትረፍ ሰበብ ምክንያት የሆነ የዓለም ህዝብ እንዳተረፍ ነው የሚቆጠረው። እቺ ግን የሁለት ሰው ነፍስ ነጠቀች። ባልሽ ወስዳብሽ ሊሆን ይችላል፣ ወይም ደግሞ ያንቺ ባልቀም ታስዋግብተው ሊሆን ይችላል። በብዛት በሰው ልጅ እንደዚህ አይነት ነገር ስለሚፈጠር ማለት ነው። ነገር ግን ያም የፈለገ ቢሆን ወይ ደግሞ እሷም ስትወስድብሽ፣ አንቺ በጣም ተንከራተሽ በጣም ተሰቃይተሽ በጣም ደስ ታርቆች ሊሆን ይችላል። ግን ከዚህ ካደረግሽውን የፈለገ ቢሆን ግን አይበስም ምክንያቱም ይሄ ነው የበለጠ ሰላም የሚነሳው ይሄ ነው የበለጠ አንቺ ትክክለኛ ከዚህ በኋላ የእሷን ህይወት አጥፍተሽ የእሷንም የልጇንም ህይወት አጥፍተሽ የእድሜ ዘላለምሽ ልኑር ብት እንኳን መኑር አትችም በትታሰርም በእርግጥ በሰው የገደለ ይገደል የሚል ህግ ያለበት ሀገር ውስጥ ነው ያለሽው በትክክለኛ ማስረጃ ከተገኘች ትገደ ያለሽ ግን በቃ አንዳንዴ አጥፍቶ ጠፊ እንደመሆነ የሚያስጠላ ነገር የለም ለምን ህይወት እኮ መንገዱ አንድ ብቻ አይደለም እውነት ነው የምላችሁ፣ እህቶቼ ጓደኛችሁን ልታስቀይማችሁ ልታስከፋችሁ ይችላል። በቃ ፈጣሪ የእጅሽና የስራሽ ይስጥሽ ብላችሁ ተዋት። ፈጣሪ እኮ ይሰጣል። አንድ ሰው መልካም ለሰራ መልካምነቱ ይሰጠዋል፣ ክፉ ለሰራ ያው ክፋቱ። እናንተ ደግሞ ተበዳይ ከሆናችሁ በሆነ መንገድ ፈጣሪ ይከሳችኋል። ሰው ላይ ክፋት መድረስ አያስፈልግም። ጓደኛ ስንይዝ ደግሞ ምን አይነት ጓደኛ ነው የምንይዘው የምንለውም ነገር ደግሞ እንወቅ። ከማን ነው አብረን የምንኖረው የሚለው ነገር እንወቅ። እውነት ነው የምላችሁ አንዳንዴ እንደዚህ የህይወት ዋጋ የሚያስከፍል ነገር በጣም ከባድ ነው። እውነት ነው የምላችሁ። ልጇ ልትታቀፍ አምስት ቀን ሲቀራት ገደለቻት። ታስደስተኝ ነው ይሄ ያደረገችው ብላ ይሆናል። በብዛት ጓደኞቻችን ሀገር ሲሄዱ ወይም ደግሞ እንደዚህ አግብተው ወይም ሊወልዱ ሲደርሱ እንደዚህ ይደረጋል። በቃ ፕሮግራም አድርጋችሁ ምናምን እንኳን ደስ አለሽ ጓደኛ፣ የፈጣሪ መጨረሻ ያስተካክልልሽ ይባላል። እንግዲህ ያ ነው ብላ ቀምሳው ይሆናል። እንዲህ የገደለቻት እንግዲህ ቤተሰቦቿ በቃ ልጃ ያኔ፣ ከዚህ በኋላ ምንም ማድረግ አንችልም፣ ግን እንደው ልጃችን እንያት፣ ሬሳ ወደ ሀገር እንዲገባ ተባበሩን ምናምን ነገር ያሉ ነው እንግዲ አንዷ አክስቴ ናት ብላ እያለቀሰች የተናገረችው። እንግዲህ በዚህ ልክ ክፋት፣ በዚህ ልክ ጭካኔ፣ እረ ተው! እረ እውነቴ ነው የምላችሁ የሰው ልጅ የዘራውን ነው የሚያጭደው። ተው ክፋት አንሆን። ይኸውም በሰው ሀገር፣ በሰው ሀገር ማን አለ የራስ በራሳችን እኮ ራስ በራሳችን ጓደኛ ወዳጅ እህት ዘመድ መሆን ነው እንጂ በሰው ሀገር እናት አጠገብ የለች፣ አባት የለ፣ ወንድም የለ፣ እህት የለ። አጠገባችሁ ካለች ጓደኛችሁ የበለጠ የሚቀርባችሁ የለም። ራስ በራሳችሁ አትበላሉ። እውነቴን ብላቸው ሰው ያጠፋ ላይ ያጠፋ መልልም፣ ግን መጠየቅ ባለበት መልኩ ነው መጠየቅ ያለበት። ራላ የጀነት ያድርጋት። ወይ በእናታችሁ፣ በጣም ነው የምታሳዝነው። ያ አላህ ረ እንደወጣ ነው ያስቀረን። ወላ አያሳስተን በጣም በጣም ትልቅ ስህተት